ምን አታመጣም ብለሽ ነው? እንዴት? ምን አጠፋው ነው? ለምንድን ነው እንደዚህ የማይሉኝ? ቆይ እኔ የምለው እስካሁን ድረስ የታባሽ ሆነች ነው ስጠራሽ የማሰሚ? እንዴት ያው ገቢ አይደለም እንሄደው ሊጤንም ወጤንም ላጽዳ ብዬሽ እኮ ባልልኝ ነገር እየተቀባባው ዝም ብዬ ተዝረፍርኬ እንዳልሄድ ነው። ሌላ እኔ ምንም ቆይ ደግሞ አንቺን ማን እንዳየሽ ነው እንደዚህ የምትሽ ነው ነሞኝ ራ አረት የተጉ አሁን በከተማው ስንት ቆንጆ ኮረዳ ሞልቶ እኔን ደግሞ ማን ነው ዞር ብሎ ማየኝ ሱለሙ ልተጫዋች ነው አሽሙር እየተናገርሽ መሆኑን ነው። እንዴት ይሄ ምን አሽሙር ነው የሚሉኝ? ደግሞ ቆይ አንቺ አግብተሻል፣ ሰውነትሽ እንደኔ አያምርም እያልሽኝ አሽሙር እየተናገርሽ መሆኑን አልገባኝም። እንዴት ይሄ እንደሁኔ እንደዛ አልወጣኝም እንደምን ሲሉን ያሰቡት ወይ ይልሽ ብቻሽን ስትሄጂ እንደፈለግሽ ሲፈልግ አንዱ ቂጥሽን ይምታሽ ጡትሽን ይንኩሽ እና ያገባኝም። ከኔ ጋር ሆነሽ ግን እንደዚህ አይነት ልብስ ስትለብሺ ሲለግፉሽ የኔ ክብር ስለሚነካ እንደዚህ ብለሽ ከእኔ ጋር መጭ። ሂጂ፣ ቀይሪ። እንዴት ይየውኒ ቀሚስ ምን ሆኖበት ነው? ያው ገበያ ስለሚርቃ ለመሸከም እንዲያመቸኝ ነው ሌላ አይደለም። ምን ነው? ለምን እንደዚህ? ቆይ፣ አንቺ ምን አለበት ሰው የምልሽን ብትሰሚ። ቆይ፣ እኔ የምለው የዚህ ቤት የማወራ እኔ ነኝ። አንቺ እስኪ አስረጂኝ። አንቺን እኮ ነው የማናግረው። እሺ

ስንት ጀምሮ ነው እንደዚህ አንገትሽን ቀና አድርገሽ እኔን የምታወሪኝ? እዚህ ቤት እና ቤት መሆኔን ረሳሽው እንዴ? እንዴት ነው ዛሬ ደግሞ ተኮስ ተኮስ ብለው ተናገሩሳ? ያጠፋሁት ነገር አለ እንዴ? አሬቺ ምን አይነት አይን አውጣ ናት ባካችሁ? ከየት ነው ያመጣሽ? ቆይ ደግሞ ምን አንቺ ስትይ ትንሽ አታፍሪም እንዴ? በሞት ኩትቲ ሳላቅ። ያጠፋሁት ነገር ካለ ይንገሩ። ቆይ አንቺ ስንት ጊዜ ነው ማስረዳሽ? ለምንድን ነው ፓንትሽን ሻወር ቤት ያሰጣሽው? አይ ትዬ እኔ እኮ መሽቷል ብዬ ማንም አይም ብዬ እኮ ነው ያሰጠሁት፣ እንጂ እኔ ክፋት አስቤ እኮ አይደለም። ሆን ብለሽ እዮብ እንዲያዩ ብለሽ ማደል ያሰጣሹ። ረትዬ ክፉ ነገር አይናገሩ። አሁን ጋር ሽ እኔም ቡታን ታቢያዩ ምን ያገኛሉ? ምን ይጠቀማሉ? ረ ተዉት ትዬ፣ ግን እውነት ክፉ አይናገሩ፣ ተዉ። እኔ ምን አውቃለሁ አንቺ ምን እንደምትጠቀሚ ይልቅ አንቺን ልጠይቅሽ፣ የታባሽ ልትሄጅ ነው ደግሞ እንዴት እትዬ፣ ምን ሆኖ አላውም። ፍታንታሽን ከሻወር ቤት አንቺ እያሉኝ አይደል እንዴ? ላለ ሰው ነው የምሄደው ሌላ ለምን እሄዳለሁ? አሁንማ እየው ቢያየው አነሳሹ አላነሳሹ ምን ያደርግልሻል? እትዬ፣ እኔም በማይሆን ነገር ጠረጠሩኝ እንዴ? አረ ባክሽ፣ አልገባኝም። ቆይ አንቺን ደግሞ ምን ይሁን ብዬ ነው አንቺን የምጠረጥርሽ? ራስሽ እንዴት ነው የምታየው ባክሽ? ምን አልከት ይሄ ግራ ቢገባኝ እኮ ነው የጠየቅኩት ባለፈው ገቢያ ልንሄድ የነበረ ለታ ለምን እንደዛ ለበስሽ ብሎ በቀሚሴ ተናገሩኝ። ዛሬ ደግሞ ፑታንታሽን ለመናጠብሽ ብሎ ደግሞ በሌሊት አሰጣሽ ብሎ ደግሞ ተናገሩኝ። አልቀረብሽም። ለማንኛውም ያሰጣሽሁን ፓንት አውጥቼ ጥያዋለሁ። ተወደደ ፑታንታ ወጥታ ይጥቅብኛ ሆን የለኝ ሁሉን አውጥቼ ያሰጠው ምን ልለብስ ነው? መለመለ የለውነ አንቺ ምንድንም ታጉረመረሚው

ማለት ይሄ አማረው ምን አስበሽ ነው እንዴ? ቆይ አንተ እራሱ ያው እራሷ እንኳን ማለት ነው ስለ ውበቷ ምንም ሌላ ነገር አታስቢ። ማር ነገር ሰው እንደማደንቅ ታውቂያለሽ። የምታደርጉት ነገር አለው ወይስ ምንድን ነው የተለየው ነገር? እን ለሰውነትሽ የምታደርጊው የምትጠቀም ነገር አለ። ለምሳሌ የከተማ ሴቶች ስፖርት ይሰራሉ ምናምን። እኔ ይገርመኛል የእውነት አረጋሽ ምን ነው። እኔ ደግሞ ስራ ፈትቼ እሱን ይጠን ውፍን እያልኩኝ ደሞ ላጨነቅ እንዴ። እኔ ዝም ብዬ ነው ያገኘትም ማግበሰብስ። አይገርምሽም ግን የተፈጥሮ ነገር እን ስንቱ የከተማ ሴት ነች እንደዚህ አይነት ቁመና ለማምጣት ደፋ ቀና ምትል አንዳንዶች ደግሞ በተፈጥሮ እንደ ትሩንጉ አይነቶች ይሰጣቸዋል። ደግሞ ሌላ ነገር እንዳታስቢ አንቺ። መቼም ይገርማል የምር። አዎ፣ ግን እኮ እሷም ተፈጥሮ አግዟታል። ደግሞ ሰውነቷ እንደዚህ እንዲሆን የሆን የሆነ ነገር ታረጋለች። አንቺ ደግሞ እንደዚህ እንደዚህ የሚችን ነገር አቁሚ፣ አለባበስሽን ማስተካኪ። ታራ ጊዮርጊስ ነትዬ፣ እኔ እኮ ዝም ብያገኘው እህሉን ሳግበሰብስ አደለ እንዴ ሙለው ባይሆን ትሩንጉ አንቺ ከምትመገቢው ላይ ለሉሊት አብያትና እንደ አንቺ ቅርጽ በቅርጽ ገሽዬ እንደው ምኑን ጨዋታ መጡት። እኔ እንደው እንዳትዬ እንደ እንዝርት ቀጠን ንብል ነበር ደስ የሚለኝ። እንደ እንዝርት ደግሞ ስቲ ምን ለማለት ፈልገሽ? አያትዬ እንደዛ እኮ ለማለት አይደለም። ያው እንደ እርሶ ቀጠን ሸንቀጥ ሸንቀጥ ቀጥ ማለት ነው እንጂ እንደኔ ለምን በዚህ እንትን ይላል ብዬ ነው ሚስርሶ እንደው ነገሩ እንደ ዞር አሉ ዝም ብሎ አይ ትርንጉ በእጅ የያዙት ወርቁ ነው ብሽ ነው እንጂ፣ ስንቷነች እንዲህ አይነት ቁመና ለማምጣት አሳሯ የምትበላው? አይ ትርንጉ አየሽ አይደል ትርንጉ፣ ሴቶች ለመቅሳት ብለው ስንትና ስንት መከራቸውን እያዩ እንደሆነ እንደው ትዬ ከሆኑ አንዳንድ እየወጡ እንዳጠዋት ስፖርት እያሉ ዘጥ ዘጥ ዘጥ ሲሉ ነው ሚለን። እግዚአብሔር የሰጡትን ጸጋ ለማጥፋት ነው የሚመስለኝ። እኔስ ጸጋ ደግሞ ምኑ ነው አልገባኝም ጋሽዬ። እንደውን የከተማ ሴቶች ጠዋት ሱቅ ቃል ገዛ ሲወጣ መንገድ ላይ ዘጭ ዘጭ ዘጭ ዘጭ ሲሉ ነው የማዩ። እንደው ምን ለማምጣት ነው ግን? ለምንድን ነው እግዚአብሔር የሰጣቸውን ጸጋ ያበላሹት? እንደው ቤታቸውንም በቅጡ የሚጠርጉም አይመስለኝ። እኔ አይትሩንጉ አንቺ እንደሆነች ጨዋታ ያልቅብሽም። በኢትዮ ለቶላፊሁ ይልቃው መሽኮርመሙና ቶሎ ቶሎ ጫልሽ እና ትንሽ እንደ ምን አለች፣ ፊት ሽፋት አድርጊው እስኪ። ምንድን ነው የሚያናድድሽ? ባጎረ እስኩ እጄን ተነካ፣ እስኩ አሉ። ቆይ አንቺ ትንሽ ወጤ የረገጥሽ አልመሰለሽም? እንዴት ይሄ ምን አጠፋሁ? ምን ደሞ አይኗን አፍጠጣ ምን አጠፋሁት እለኝ አለች። እንዴ፣ ቆይ እኔ የምልሽ በማስመሰል ግን ከየትኛው ዩኒቨርሲቲ ነው ተመርቀሽ የወጣሽው? እባክሽ ኧረ ትዬ ግራ አጋቡኝ። እኔ ምን አደረኩኝ? ኧረ ምን አደረኳት? እ ባሌ ፊት እኮ ነው እንደዛ ያሳጣሽኝ። እረሳሽው እንዴ? እኮ እኔ ትዬ ኧረ ትዬ፣ እኔ እንደዛ አላልኩም። እኔ እኮ ስለ ቅጥነቶት ስለ ውበቶት ነው ያወራሁት። ለምንድነው እንደዛ የሚያስቡት? እኔ ምን ተናገርኩ? ባለው ፊት ስለ ውበትና ቆንጅና ስለ ቅጥነቶት ነው ያወራሁት አይደል? ጭራሽ ምንም ነገር የማይገባኝ ሰው አደረግሽኝ እኮ እኔ ምለው ቂጥ እንደዚህ አስተሳሰብን ይደፍናል እንዴ? ኧረ ትዬ ተው እንደዚህ ክፉ አይናገሩ። ግን ለማንኛውም ጠብቂ እሰራልሻለሁ። እሺ፣ እሺ ባለፈው ተሸፋፍና ምናምን አብራ ስትሄድ ነበረች፣ ያቺ ከላይ ቀጠን ብላ ከስር ወፈር ያለችዋ እና ባለፈው አብራችሁ ስትሄድ ነበረው ትርንጎ ነው እንደ የምትል ትርንጎ ትርንጎ ተከራይነት የቤት ውስጥ አጋዣችነች ማለት አልገባኝ። ምንድን ነው ደግሞ አጋዥ ማለቴ የቤት ሰራተኛ አችልም ማለት ነው። ሰራተኛ ሆና ነው እንደዚያ ያብደሽ ያለት። ቆይ ቆይ ቆይ እንዴ! የቤት ሰራተኛ ሼፓቸው ማማር የለበትም? በቃ የቤት ሰራተኛ ከሆኑ ሼፓቸው ራሳቸው መጠበቅ የለባቸው ማለት ነው? እንደሱ ማለቴ ሳይሆን አለ አይደል፣ ያው ምን የቤት ሰራተኛ ትሆናለች አንተም ታግዛለች ብዬ አሰብኩ መች ተመይልክበት የሴት አቋም እንዳየልት ሞት ነው። ምን ላድርግ ብለህ ነው? የከተማዋ ሴቶች ከላይ እስከታች ሰውነታቸው አሳሳች። እንዴት ነው እንግዲህ፣ ምን ታደርገዋል? የተፈጥሮ ነገር ነው። አምኖ መቀበል እንዴት አስቻለ? ማለት ያንን የመሰለ ሰውነት አቋም ይዘ አንድ ቤት ውስጥ አንድ ቤት ጥባለ ጣለ እንዴት አስቻለ? ከሚስቴ ምን አጣው ብዬ ነው ሌላ ማየው። በልበል አንተ ትንሽ ከቆየ ሌላ ነገር ታመጣለህ። ተነስ ተነስ ተነስ። ምንም ችግር ሴርየስ ከባድ ነው ብዬ ነው ከባድ ነው ብዬ ነው። አንቺ ጭራሽ ከኃላፊው ጋር ግንኙነት አለ? አዎ። እኔ አላምንሽ። እመኝኝ እስኪ ሙች ወይ ሙች ጓደኝ አንቺ፣ እሷ ቆይ ከሁሉም ጋር እንዴ? እንደዚህ የምትሆነው ደግሞ እኮ አትመስልም ስትት፣ ዝምተኛ ል እንደ ምትመስል ስ የገረመኝ እሷ እ አንዳንዴ እኮ የማትጠብቂው ሰው እንደዚህ አይነት ነገር ሲያደርግ የምታገኘው አንቺ። የምር ግን አይተሻቸዋል? አይቻለሁ፣ ባይኔ እያልኩሽ እኮ ነው። አታምኝኝም? ታዲያ የትኛው ሰው ነው የሚታመነው? አለቃ እኔ ብቻ ነኝ። የዋህ ማለት ነው ሁ ስጌት እንዲሰጣት ብሎ ነው። ምን ነው ዘገየሽ? አይ ትራንስፖርት አጥቼ። እሺ አሁን ሂጂ ግቢ። አንቺ እቺ ባለፈው እዮ ባመጣዋት ያለች ሰራተኛ ናት። ምን ነው ባክሽ ግን ከደላላ ቤት ያመጣት አልመሰለኝ። በሰው በሰው መሰለኝ አመጣት። ሰውነቷ እንዴት አባቱ ነው የሚያምረው! አየሻት፣ ስዕል እኮ ነው የምትመስለው። ቆያውን ይሄ ምን ያምራል? አንቺ በትንሽ በትልቁ ሰው ማድነቅ ስለምትወጂ ነው እንጂ። እንዴ፣ አረ ጓደኛ ይንሽን ግለጭ። እኔና አንቺ ው ምን ለውጥ አመጣል? በራም ሞትን፣ ዳይት አረግን፣ ምንም ያመጣ ነው ለውጥ የለም። ይልቅ እንዴት እንዳመጣችሁት እንገረ አረ እባክሽ፣ እዛው በጸበልሽ። ደግሞ ብዬ ብዬ ራሴን ከሰራተኛ ጋር ላወዳድር እንዴ እንዴ አረ፣ ጓደኛ ተረጋጊ። አሁን ምን የሚያናድድ ነገር ኖሮ ነው? አረ እኔ ምንም አልተናደድኩም ጓደኛ። ይህ አሁን የሚገርም ቂጦ ነው። አንቺ ችግር ስላለብሽ ነው እንጂ። ደሞ አንቺ ከፈለግሽ ቤቱ ስታጸጅ ና የድስት ቂጥ ስጠርጊ መዋል ትችያለሽ። ዛሬ በጤናሽ አይመስለኝም። ለማንኛውም ለማንኛውም በቃ ምሳችን እንብላ። ትርንጎ አንቺ ነይ ቶሎ ምሳ አቅርቢ። አሁንስ ብታይ፣ የምሳቃ ምግብ መብላት ስልችት ነው ያለኝ። ለምንድን ነው የምሰለችሽ? ጉድ አንቺ ምን አለብሽ ጓደኝ፣ ሴተላጤንሽ እንደኔ አግብተሽ ይዋ አልልሽ። ዛሬ ደግሞ በጣም ለየት እያልሽብኝ ነው። ምንድን ነው የሆንሽው? ነገር አለ ብታይ፣ ትርንጎ በጣም እያናደደችኝ ነው። ማናት ደግሞ ትርንጎ? አዲስ የቤት ሰራተኛችን ናት። ምን አደረገች? እስኪ ታይ ብታይ፣ ሌላው ይቅር፣ ጠዋት እንኳን ተነስታ ምግብ አሰራልኝም። ለእራሷ ግን ቀኑን ሙሉ ድስት ሙሉ ምግብ ይዛ ስትውጥ ነው የምትውለው። ታዲያ ትላለች ምን አደረገችሽ ታዲያ? ወይ ጉድ ብታይ፣ ነገረ ስራው ሁሉ ምንም የቤት ሰራተኛ አትመስልም። ባገኘችው አጋጣሚ ሁሉ እዮቤ ለማማለል ብታይ የምጥረው ጥረት፣ ብታይ እንዴት ደምሽ እንደሚያፈላው እና ለምን ጊዜ ትሰጪዋለሽ ነገር ዛሬ ሳቴ ከቤትሽ መንቅረሻ ተዋጫት። እንዴት ወይ ማባረር፣ ያዮቤን ባህሪ እያወቅሽ አይደለም? ማባረሪያ፣ ስቆጣት እንኳን እንዴት እንደሚያፋጥጠኝ ብታይ። እዮብ በቤት ሰራተኛ ምን አገባው? ወይ ጉድ! እስኪ ተይኝ። እዮብ ቤን ታውቂው የለ ለሰው ልጅ በጣም ይራራል። በይ በይ ጓደኛዬ፣ ነገ ዛሬ ሳት በሆነ ምክንያት ከቤትሽ አስወጪው። እስኪ ተይኝ። የሆነ ነገርማ ማድረግ የት ይቀራል ብለሽ ነው ሌሎች እያዩት ምን ይጠይቁኛል? የእርሶ ቦርሳ የትየልም? ተከምሮ ሻንጣ ውስጥ እኮ ነው ያገኘሁት። ቆይ ሁሉ ልብስ አንቺ ሻንጣ ውስጥ ምን ይሰራል? እኔ ምን አውቄ፣ ትዬ አሁን እኮኑ ልብስ ላጥብ ሻንጣይን ሰዋውጣ እንዳለ የእርሱ ልብስ እና የጋሼ ልብስ ቦርሳ ውስጥ ያገኘሁት። ቆይ ግን የእኛ ዕቃ እንዴት ነው አንቺ ጋር ሊኖር የሚችለው? ወይ ጉድ። ጋሼ ደግሞ መለሰው እኔን ይጠይቁኛል። ሻው ማን ነው አመጣ የሚባለው ማን ነው ቦርሳ ውስጥ የከተተው? አይ ወይ ምናልባት ልብስ ምናምን ስታጥቢ ተሳስተሽ ሻንጣሽ ውስጥ ከተሽ ይሆናላ። አይ ትዬ ደግሞ እንደው ሲያስቡኝ ጣልጅ ነው እንዲህ መመስሉት አንድ ሁለት ልብስ ቢሆን እሺ፣ ተሳስቼ ነው ላለ። ይህን ሁሉ ልብስ ግን ሻንጣ ውስጥ ታዲያ ምን ያደርጋል፣ ሰው ካልከተተው። ምስጠቀ ተዩቱር እንኩ አትጨነቂ። ባይሆን ወይኔ፣ ወይ ሉሊት፣ ተሳስተን አስቀምጠው ነው ሊሆን ይችላል። አንቺ ወደ ስራሽ መመለስ ትችላለሽ። አይ ጋሽዬ፣ እንዲሁ ሰው ዝም ብሎ ግራ ብገበያውት ነው እንጂ፣ እንደው ቤተ ክርስቲያን ሄጄ እንደው ጠበል ይዤ ካልመጣሁ እዚህ ቤት ምንም አየው ነገር ደስ አይለኝም። እሱ ሳይሻል አይቀርም። ግን ከ አስባለሁ የዋዛ ነው እንጂ ሰውዬው በጣም ቁም ነገረኛ። ምን ቁም ነገር ብቻ ጨዋታ ራሱ አቂ ነው። በዛ ላይ ደግሞ የቢዝነስ ሰው ነው። አዎ ግን አቋሙ በዚሁ ከቀጠለ አሪፍ ይሆናል ብዬሽ አስባለሁ። እሺ ግን እውነት በጣም እስከ ይህ አሁን ተውቻለ እንዴ በዛ ላይ ደግሞ አሁንም ቢሆን ዋና ነው መታወቃችን ስምን መላክ ያወጣዋል አሉ እውነትም ትሩንጎ ቆይ ስሟ ትሩንጎ እንደሆነ እንዴ ታወቅ ምን አላረብ ወራዴ ነው ቆይ ሰው ዝም ብሎ ስም አይወጣም አላረብ በቃ የሆነ የተክል ስም ነው ብዬ ነው ለማንኛውም እንዲህ አይነት አጓጉል ነገር እንድታደረግ አልፈቅድልም። አርፈ ተቀመጥ። አሁን ምን አጓጉል ነው? የእውነቴ ነው ችናግሬ ብቻዬ ሰብሰብ ሰብሰብ ብዬ በቃ የእውነቴ ነው። ምንድን ነው እሱ፣ ተጫውቱ እንጂ። እና ታዲያ ምንድን ነው እሱ፣ አረኛንም አውሩን እንጂ ጓደኛሽም እንዳይደብራት። በነገራችን ላይ በጣም ቆንጆ ባለሙያ ሴት ነው ያገኘሽው። በጣም ገርሞኛል። ትርንጎ ትርንጎ፣ በጣም ቆንጆ ምግብ ነው። በጣም አሁን ደግሞ በዚች ላይ ቆንጆ የሆነ የሀገር ቤት ቡና ባገኝ ደግሞ አቤት እንዴት ደስ እንደሚለኝ እንዶ፣ የአዲስ አበባ ሽሮ እና ቡና እኮ የሰው ሙያ ያጠፋል። እዛ ሀገር ቤት እያለው እኔ ሳፈላ ከሩቅ ነበረ የሚሸተው። እዚህ ከመጣው በኋላ ግን ኧረ ተው ለራሴ የማይሸተው። ለምንድን ነው እንደዚህ የምትይው? ሰው ፊት እንደዚህ አትበላልኩሽም። እንግዲህ አክብሪ ብዬሽ ነበር እኮ ናይትዬ። እንደው እኔ እኮ ገና ሳየው ልጅ መስሎ ስለታየኝ ነው። ወንድም አለመልኩ ችግር አለው እንዴ አንቺ? እንግዳ ሲመጣ ታቡ ምናምን ናት ባላልኩሽም፣ እንግዳ አክብሪ ብዬሽ ነበርኩ። እናቱ መታጠቢያ ቤት የቱ ጋ ነው ያለው? እኔ ነው እቴ? እህትሽን እዛ የምትፈልጊበት ሄደሽ ፈልጊ። አሁን የተጠየቅሽውን መልሽ። መታጠቢያ ቤት የት ነው ያለው? እንዴ፣ ምን አድርጌሽ ነው አንቺ ደግሞ እንደዚህ የምትናገሪ? እያዋራውሽ ከሆነ ምን ያስቀባጥርሻል? ቀጥታ ትነግሪኝም እንዴት እንዴት ነው የምታወሪያት? መታሃል እንዴ? እኔ እኮ መታጠፊያ ቤት ጠፍቶብኝ የት ነው እያልኳት ነበር። ከሱ አንቺ አትሺም መቼም እዚህ ቤት ስትመላለሺ ዛሬ አዲስሽ አይደለ? በቃ ልግባ። በቃ ተያት። አንቺ ወደ ስራሽ ተመለሽ። ቆይ አንቺ ግን በምላስሽ ቅቤ ማቅለጥ የምትች ሴትዮ፣ እንዴት እሱን መግባባት ያቅትሻል? እስኪ ተይኝ ጓደኛዬ፣ እባክሽ የሆነ ጥሩ ነገር የማይወድላት ክብረ ቢስ ነገር ነው። አልገባኝም ለምን እንደዛ አልሽ? እስኪ ተመልካች፣ እኔን የመሰለች ልጅ ፊት ለፊቱ ተቀምጬለት አንዴ ማትረባይ ቤት ሰራተኛ፣ ቡናሽ ምናምን እያለ ይመለከታል። አየሽልኝ አይደል ጉዴን እንዴት እንዴት እንደሚያረጋት ያችን ማትረባ፣ ቆይ እንዴት እንዴት እንደማባረራት እኔን። አረቴኝ አራተኝ ጓደኛዬ፣ አንቺ እንደውም በጣም ትግስተኛ ሴት ነሽ። እኔ በሆን እንቅ አርጌ ነበር የምገላት። አንቺም እኮ ደፋር ነሽ፣ ጭራሽ ባልሽን ጥለሽላት ባዶ ቤት ውጭ ታድርያለሽ። አንቺ ይህ አንቺ ደግሞ እዮብዬ ብዬ ምን ያህል ታማኝ እንደሆነ ታቂ የለ እንዴ። ቢሆንም ግን ልጅቷን እንዳየዋት ከሆነ አደለም እዮብን ይቅርና ሌላም ሰው ታሳስታለች። ቢሆንም ጠንቀቅ ማለቱ አይቀፋም። እባክሽን አሁን እሱን የሚያሳስበኝ ጉዳይ አይደለም እንዴት ነው ሊያሳስብሽ የማይችለው ቆይ አንቺን ከዚህ የበለጠ ጉዳይ የሚያሳስብ ምን አለሽ እባክሽን በቅርቡ ከቤት ስለምትወጣ ምንም ያህል አልጨነቅ እንዴ ምን ልታደርጊ ያሰብሽ እንዴ ቆይ ምንድነው እንደዚህ የሚያቸኮል በአይንሽ ታየዋደል እንዴ አይ አንቺ እንዳልኩ ነው ትገባለን ከዛ ልክ በፎቶ ያሳየው ሰውዬ ሲመጣ ያልኩን በሙሉ ትናገራለሽ። በቃ አለቅ፣ አሁኑ እንሂድሽ። ሄሎ ማሪ፣ ወይ እንዴት ነህ? እኔ ምል ማሪ፣ በእናት የሆነ ወረቀት እኮ ረስቼ ቢሮ ገባው። በእናት እቤት ትገባና ወረቀቱን ይዘህልኝ ቢሮ ትመጣለህ። ውይ፣ የእኔ ማር በጣም ነው የማመሰግነሽ። ውድድ ነው የማረግህ። እሺ በቃ ቻው። እሺ እሺ ሰራልሽ። ባረካቱን አቀብለኝ ብዬሽ ነው። ፊት ምንም ቆይ፣ ምንም ነው ፊት የተበሰጫቸው? ፖስታው እኮ ባዶ ነው አንቺ። ቆይ፣ ቀልድ ነው እንደያዙ። ለባዶ ፖስታ ብለሽ ነው ስራ አስፈተሽኝ እዚህ ድረስ ያመጣሽ? ቆይ፣ ለምን ከፈትከው? መጀመሪያውኑ ከፍት ነበር። ቆይ፣ ታስረጅኝ ትችያለሽ? እኔ ላስረዳዎት ጋሽ፣ ነገሩ ወዲህ ነው። ዛሬ አንድ ወንድኛ ቤት መቶ ነበር እዚህ እኛ ቤት ልብ ብሎ ያድምጡኝ ጋሽ፣ ምን መሰሉት? የትዬን ድራማ የሚሰራው ልጅ ዛሬ እኛ ቤት መጥቶ ነበር። ከዚህ በፊት ከልጁ ጋር ድሮ ገጠር አብረን የተሟር ነው እንተዋወቃለን። ልጁ እኔን ሲያየኝ ደንግጦ ራሱን ሳተ። ከዛ በኋላ ነገሩን አንድ በአንድ ግልጥ አድርጎ ነገረኝ። ምንድን ነው ትሩንጉ ምንድን ነው የተፈጠረውን ነገር በግልጽ ማት ነገር፣ ልጁ የመጣው እዚህ ቤት ይህኒ ፍቅረኛ እንደሆነና እናንተ ስትወጡ እየደበኩ እንደማስገቡ አድርጎ እንደገና ደግሞ እኔ ከዚህ ቤት እቃ እንደምሰርቅ አድርጎ ሊናገር ነው። ይህ ሁሉ የሆነ ደግሞ በትዬ ምክንያት ነው። በሰውነቴና በቅርጼ ስለምትቀና ነው። አንዴ ላስረዳ። ይህኒ ፍቅር ምንድን ነው የምታስረች ባሉ እናንቱ ተረዳ ይበቃል። ይሄድ አንዴ ብቻ ስማኝ። ታውቂያለሽ አንድም ቀን አንድም ቀን በዚህ ልክ ታወርጃለሽ ብዬሽ አስቤ አላውቅም እሺ በቃ ይቅርታ ተረጋግተህ ብቻ አዳምጠኝ በክፋት እኮ አስቤው አይደለም የእውነት አንዴ ብቻ የምልህን ስማኝ አንዴ ራስሽ እንደዚህ ታወርጃለሽ ብዬሽ አስቤ አላውቅም እኔ አላውቅሽም እኔ እንደዚህ አላውቅሽም ነበረ ራስሽን ከሰዎች ጋር እያነጻጸርሽ ነው የምትኖሪው ከእኔ ጋር እሺ በቃ ይቅርታ አንዴ ብቻ ስማኝ እሺ በቃ ይቅርታ አንዴ ብቻ ልቀቅኝ